እንዴት ዋሉ? ሰላም ዋሉ። እግዚአብሔር ይመስገን እናት አለ። እግዚአብሔር ይመስገን አለ። ደህና ነው ትማማ። እግዚአብሔር ይመስገን። እንዴት አሉ? የሞቱ አሉ የባሰ አለ። የተቀበሩ አሉ። ተመስገን ነው። እውነት ነው አይደል? አዎ፣ የተቀበሩ አሉ። የተቀበሩ አሉ። ላፈር የለበሱ ተመስገን ነው እንጂ ሌላ ምን ይባላል? ደህና ነው ወትልኝ። አሁን ደህና ነኝ እናት አለ። የራመዳኒት አንተ ነህ። አረ ነህ፣ አረ ነህ፣ አረ ነህ ደጌ ደጌራ መድኃኒት የረ አታየኝም። ወፍሬ ያለው እኮ እኔ ለራሴ ደህና ነኝ። ያኖራችሁ ፈላጊ ሆኑ ብያለሁ። አሜን። አንተ ዛ እንዳትደክሞብን በጣም አትንከልከሉ። የተደፋነ እና እንዳደክምብ ቁጭ ባል እንጂ ወንበር ቤት ሰብ ደህና ነው። እሰይ እልል ያድርገው ያሟላው ያሟላው። እንዴት ነው አሁንስ? ሁሉ ራሴ ግን ብርዶ ብርዶ ራሴ ከሽ ያረገኝ ወገኔ፣ እግሬን ተሰበረው ነው ብርድ አለም ቀለጠ ነው ነው ማየ አስራ አምስት ሺህ ብር ናት። እኛ አይደለም ይሄንን የሰጠን፣ መንበረ ማርያም ትባላለች። እሷን ይመርቁልኝ። እሺ፣ እሺ፣ መርቃታለች። እሺ፣ ሆዴ ሲመርቄ። አዎ፣ እንኳን አፌ እንኳን እየሰማው፣ አንጀቴ ሲመርቄ። አዎ፣ ያቆይልኝ። አሳባችሁ ይሙላ። አሜን። ቤተሰብ ይባርክ። አሜን። የልጅ ልጃችሁ ይግዛ። አሜን። የተይ ይጠብቅ እንደናንተ እያየ። አሜን። የልጅ ልጃችሁ ይምራ እንደናንተ እያየ። አሜን። ኑር፣ ሁኑልኝ።

የት ናችሁ? ተብሎ ሰው አድክሞ አገር ደክሞ እናት አለ፣ ምን ይብጫ፣ ምን ይውቃ ብለን ነው አባቴ። አሁን እናንተ ስደርሱ ታሪክ እኮ ነው። እሱ እኮ ነው ራሱ የወለዳችሁ። ወልዶ ያመጣልኝ አሳድጎ ሊው ወዲ አሳድጎ ነው ያመጣልኝ። ለእኔ ሲል ተባረኪ እናት አለ። የልጅ ልጅሽ ግዛ፣ ኑር፣ የራ መድኒት፣ የራ ፈላጊ ነሽና ያቆይልና ጌታ። ኑር ያርግሽ፣ እኔ ወንድሞችሽንም ያቆይልሽ ያቆይልን። ለአንቺም ለእኔም ለሁላችንም። ጠብቂና ጠብቂያቸው። ያኖርልኝ። ሰላም ሁኑ። መልካም ጊዜ። አቤት፣ መልካም ጊዜ። እሺ፣ ያበርታችሁ። አሜን። ፈላጊ ሁኑ። ጌታ ጋራ፣ ጌታ ጋራ። ሰላም ሁኑ። እሺ፣ ቻው። ወዳችኋለሁ። ውድድ ነው የማደርጋችሁ